ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ውድ የተወደዳችሁ የእግዚአብሔር ልጆች ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ለእናንተ ይሁን። ወንድማችሁ ታምራት ኃይሌ ነኝ ከለንደን። ይህንን ሳምንት ከእግዚአብሔር ቃል አብረን እየተመለከተን ያለንበት ሀሳብና ርዕስ የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክር እንጠብቅ በሚለው በዕብራውያን ምዕራፍ 10 ቁጥር 23 ሀሳብ ላይ ተመርኩዘን ነው። ይህንን ሳምንት በመግቢያነት ደረጃ በንዑስ ርዕስነት ደረጃ እየወሰድ ነው፣ በውድቀት ጊዜ የታወጀው የእግዚአብሔር ታማኝነት የሚል ነው። በቀን ሁለት ደግሞ ኖህን ምልከታ እናደርጋለን። ከህይወት ተለምዶ ለመማር በውሃ ጥፋት ጊዜ ኖህን ያጸናው እምነት ምን ይመስል ነበረ? ዘፍጥረት ምዕራፍ 6 ቁጥር 9ና ቁጥር 12 የኖኅ ትውልድ እንዲህ ነው። ኖህ በትውልዱ ጻድቅ ፍጹምም ሰው ነበር፤ ኖህ አካሄዱን ከእግዚአብሔር ጋር አደረገ። ቁጥር 12 እግዚአብሔርም ምድርን አየ፣ እነሆም ተበላሸች፤ ሥጋ የለበሰው ሁሉ በምድር ላይ መንገዱን አበላሽቶ ነበርና። እንጸልይ። እግዚአብሔር የዘላለም አባት፣ ይህንን ያነበብነውን ቃል ከዚህ በፊት ሰምተነዋል። ተደጋግሞ ተነግሮናል፣ ተሰብከናል፣ አዳምጠነዋል፣ በቃላችንም እናውቀዋለን፣ ሸምድደነዋል። ነገር ግን ቃልህ ፍቺው ሚስጥሩ አንተ እንደምትለው ዛሬ ይገባን ዘንድ በፊትነንና ተናገረን የሚያደምጡትንም የምናገረውን ምኔም ባሪያን በሕያው ቃለ ተግሳጽ ባርከን የቃልህን ፍች አብራለን። ኖኅ በዘመኑ ጻድቅ እንደነበረ አካሄዱንም ከአንተ ጋር እንዳደረገ ከነበሩት ሰዎች ሁሉ የተሻለ ሰው እንደነበረ እኛም ደግሞ አካሄዳችንን ከአንተ ጋር እንድናደርግ በተስፋ ቃል ላይ እንድንመሰረት እርዳን እንላለን። በጻድቁ ልጅ በክርስቶስ ኢየሱስ ስም አሜን። ኖኅ በዘመኑ በትውልዱ እርሱ ይኖርበት ከነበረው አካባቢ ሰዎች ሁሉ የተለየ ጻድቅ ሰው ነበረ። ጻድቅ ሰው ነበረ ሲል የጸደቀ ሰው ነበረ የሚል ትርጓሜ እንደማይሰጠው ልብ ልንል ያስፈልገናል። በመዝሙር ዳዊት ላይ ምዕራፍ አንድ ቁጥር አንድ ላይ ስለ ጽድቅ ወይም ስለ ምስግና ሲናገር ምስጉናው በክፎች ምክር ያልሄደ፣ በኃጢአተኞችን መንገድ ያልቆመ፣ በዋዘኞችን ወንበር ያልተቀመጠ ይላል። ይሄ የተመሰገነ የሚባለው ሰው ወይም ይሄ ጻድቅ ነው ፍጹም ነው ቅን ነው ትሁት ነው የሚሉትን ትርጓሚዎች የሚያሰጡት ይህ ሰው በክፎች ምክር የማይሄድ ነው። በኃጢአተኞች መንገድ ደግሞ የማይቆም ነው። ምን ይሰራሉ፣ ምን ያደርጋሉ? እያለ በሐሳባቸው የማይተባበር ማለት ነው። በዋዘኞች በአሚያፌዙ በሞጋቾች ወንበር ላይ ደግሞ ተቀምጦ ጊዜውን የማያባክን የሚል ትርጓሜ ይሰጠዋል። ኖህ እንደዚ አይነት ሰው ነበረ። ብዙዎች ይስታሉ፣ ብዙዎች ያስታሉ። ኖህ ግን መርጦ ፈቅዶ አካሄዱን ከእግዚአብሔር ጋር ያደረገ ሰው ነበረ። ከዚህም የተነሳ እግዚአብሔር ኖህን ተመለከተና ኖህን አየና በዘመኑ በትውልዱ ይኖርበት ከነበረው አካባቢ አንጻር ሲመዘን ኖኅ ጻድቅ ሰው ነበረ ይላል። በአንጻሩ ደግሞ ኖኅን የመሰለ ሰው ኖኅን አካሄዱን ከእግዚአብሔር ጋር ለማድረግ የመረጠን ሰው እንዳለ ሁሉ በዛች ቦታና በዛች ምድር ላይ ግን እግዚአብሔር ሲመለከት ከኖኅ በስተቀረ ምድር ተበላሽታ ነበረች። ስጋ ለበሰ ተብሎ የተባለው የሰው ዘር በምስሉ ላይ እግዚአብሔር የተፈጠረው መንፈሱ ያደረበት የተባለው ያመዛዝናል የተባለው እንደ ኖኅ መንገዱን ያቀናል እንደ ኖኅ ጻድቅ ሰው ይሆናል የተባለው ስጋ የለበሰ ሁሉ ግን በምድር ላይ መንገዱን አበላሽቶ ነበረ። በአንጻሩ ኖኅን እንደዚህ የተበላሹ ባሉበት መንገዳቸውን ያበላሹ ባሉበት የሚኖሩበትንም ምድር ያበላሹ ሰዎች ባሉበት መካከል ደግሞ እንደ ኖህ ጻድቅ የሆነ ሰው ደግሞ ሲኖር እናያለን። ምድር ከመበላሸቷ የተነሳ እንዲሁም ስጋ የለበሰ የሰው ዘር በሙሉ አካሄዱን ስለተበላሸ እግዚአብሔር ምድርን በውሃ ጥፋት ሊያጠፋት ወሰነ። በዚህም ሂደት ውስጥ ምንም እንኳን በተበላሸ ምድር እና መንገዱን በሳተ ሕብረተሰብ መካከል ኖህ እየኖረ ቢሆንም እርሱ ግን አካሄዱን ከእግዚአብሔር ጋር ሊያደርግ የቆረጠ ጻድቅ ሰው ነበረ። ኖህ ለእግዚአብሔር የታመነ ሰው ለመሆኑ ምክንያቱ ዞር ብለን ስናይና ኖህ ምንድን ነው ምክንያት ለጽድቀ ህይወት ታማኝ ሆነ ከእግዚአብሔር ጋር አካሄድን ለማድረግ ምክንያት ምንድን ነው ተብሎ ቢጠየቅ ነው የማይለዋወጠው የጻድቁ የእግዚአብሔር ታማኝነት ነው ብሎ በድፍረት የሚናገር ይመስለኛል። ለኖህ አካሄድ መሰረቱ እንዳይጣመም፣ ወደ ግራም ወደ ቀኝም እንዳይል፣ እንደሚበድሉ እሱም እንዳይበድል፣ እንደሚያበላሹ እሱም ከሚያበላሹት ጋር እንዳይተባበር፣ ዋዘኛ እንዳይሆን፣ ከኃጢአተኞች መንገድ ጋር እንዳይቆም፣ በምክራቸው ተሳታፊና ተባባሪ እንዳይሆን አቅምና ጉልበት የሆነው ዘላለማዊው የሆነው የእግዚአብሔር ታማኝነት ነበረ። ከክፉ ሁሉ ጠብቆታል። በቀኙ ሺህ በግራው ሺህ ቢወድቅ ወደ እርሱ ግን ክፉ እንዳይመጣ አቅም ሆኖታል። ከዚህም የተነሳ ኖኅ የእግዚአብሔር ታማኝነት ነው የሚል ይመስላል። በኖኅ ውስጥ እምነትንና እንደሌሎች አመፀኞች ላለመሆን የመምረጥን አቅም የሰጠው ይኸው የእግዚአብሔር ታማኝነት ነበር። ጊዜው የሚመች አይደለም፣ ሰዓቱ በጣም የከፋ ነው፣ ድሮ ይሻል ነበር በሚባሉ የኖህ ዘመንና ጊዜያቶች ውስጥ እንኳን ታማኙ እግዚአብሔር ኖህን አልተወውም ነበረ። የልቡን ቅንነት ከእግዚአብሔር ጋር አካሄዱን ለማድረግ መወሰኑንና መምረጡን ተመልክቶ እግዚአብሔር ታማኙ የታመነውን ኖህን ከክፉ ነገር ሁሉ ሲጠብቀው እናያለን። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 5 ለቀደመው ዓለም ሳይራራ ከሌሎች ሰባት ጋር ጽድቅ የሚሰብከውን ኖህን አድኖ በኃጢአተኞች ዓለም ላይ የጥፋትን ውሃ ካወረደ ብሎ ይላል ጸሐፊው። እንግዲህ ኖህ በጽድቅ መኖርና ጻድቅ ተብሎ መጠራት ብቻ ሳይሆን የሚጠፉት እንዳይጠፉ የጽድቅ ሰባኪ ተብሎ ይጠራ ነበረ ኖህ በዘመኑ ስለዚህ ኖህ እግዚአብሔርን ያምናል በጽድቅ ይኖራል ጽድቅንም ደግሞ ሰባኪ ነበረ የቅንነቱ መለኪያ የሚገለጸው ከእግዚአብሔር ታማኝነት በመነሳት ይህንን እግዚአብሔርን ላላወቁትና አመፀኞች ለሆኑት ሰዎች ይህንን ጽድቅ ይሰብክ እንደነበረ ቃሉ ተጽፎ እናነባለን ዕብራውያን 11:7 ኖኅ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ፣ በዚህም ዓለም ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ፣ ይለናል። ስንጀምር ኖኅ በዘመኑ ጻድቅ ነበር። ምክንያቱስ እግዚአብሔር ታማኝ ስለሆነ አካሄዱን ከእግዚአብሔር ጋር አደረገ አለን። ሁለተኛ ደግሞ ጽድቅ ተብሎ ጻድቅ ተብሎ መጠራት ብቻ ሳይሆን የጽድቅም ደግሞ ሰባኪና አስተማሪ፣ ሌሎችን እንዲድኑ ምክንያትን የሚፈጥር ሰው እንደነበረ ተመለከተን። በሦስተኛነት ደረጃ ደግሞ በእምነት መርከብን አዘጋጀ። ከሚጠፉት ጋር እንዳይጠፋ በእምነት የማይታየው ነገር የሚታይ አድርጎ በመቁጠር መርከብን በእምነት አዘጋጀ። ከዚህም የተነሳ ያላመነውን ዓለም ሲኮንን በቃሉ እናነባለን። በመጨረሻ ማቴዎስ ምዕራፍ 24 ቁጥር 37 የነው ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና በዚያችም ወራት ከጥፋት ውኃ በፊት ኖህ ወደ መርከብ እስከገባባት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋትም ውኃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣትም ደግሞ እንደዚህ ይሆናል ይላል። ሲያጠቃልለው እነዚህ ከላይ ያነበብናቸውን ሶስት ጥቅሶች ሲያጠቃልለው በኖህ ጊዜ እንደነበረው ሁሉ በሰው ልጅ የመምጣት ጊዜም እንደዚህ ይሆናል። በኖህ ጊዜ ምን ሆነ? ሰዎች ያገቡ፣ ይጋቡ፣ ይበሉ፣ ይጠጡ፣ ይዘሩ፣ ይተክሉ እያንዳንዱን ቀን እንደማይለወጥ አድርገው ይኖሩ ነበረ። ኖህ የጥፋት ውሃ ይመጣል እያለ ያስጠነቀቀ ሰዎች ግን እለት ከእለት የሚያደርጉትን ነገር እንደ ማንኛውም ቀን ያደርጉት ነበረ። ልክ እንደዛ ሁሉ በሰው ልጅ መምጣትም ጊዜ ሰዎች የየዕለት ተግባራቸውን ያደርጋሉ። የጥፋት ውሃ መጥቶ ሁሉን ሲያጠፋ እንዳላወቁ በሰው ልጅ መምጣትም ጊዜ እንደዚሁ ይሆናል ይለናል። ታዲያ ለመዳን ከዚህ ጥፋት ለመጠበቅ አንደኛ እንደ ኖህ በጽድቅ መኖር ያስፈልገናል። ጻድቅ ማለት ኃጢአትን የማያደርግ ማለት ሳይሆን በክፎች ምክር የማይሄድ፣ በኃጢአተኞች መንገድ የማይቆም፣ በዋዘኞች ወንበር የማይቀመጥ ባህሪ ያለው በምርጫው እግዚአብሔርን ለመከተል የወሰደን ሰው እንደሆነ ተመልክተናል። ሁለተኛ ጻድቅ ተብሎ መጠራት ብቻ ብቻውን በቂስ አይደለም የጽድቅንም ብድራት ለመካፈል ደግሞ የጽድቅንም ደግሞ ሰባኪዎች መሆን እንደሚያስፈልገን ተናጋሪዎች ነዋሪዎች ብቻ ሳይሆን ተናጋሪዎች መሆን እንደሚያስፈልገን ከኖህ ተመልክተናል። ሶስተኛ በእምነት የማይታየው ነገር እንዳለ አድርገን ልንቀበለው፣ ስለዚህም የማይታይ ነው ተብሎ የሚጠበቀው ነገር ጊዜውን ጠብቆ ወደ መታየት ሲለወጥ ብድራቱን እንድንቀበል በእምነት ዛሬ ምርከባችንን ልናዘጋጅ እንደሚያስፈልገን ከኖ ተመልክተናል። በአራተኝነትና በመጨረሻ የተመለከት ነው በኖ ዘመን የሚያፌዙ እንዳሉ ሁሉ በሰው ልጅ መምጣትም ጊዜ የሚያፌዙ አሉ። በኖ ዘመን ተዘጋጁ እየተሰበከና እየተነገረ በጻድቁ ነው የውሃ ጥፋት መጥቶ ሁሉን እስከውስድና እስካጠፋ ድረስ እንዳላወቁ ሁሉ ኢየሱስ ዳግም ይመጣል የሚለው ስብከት እየተሰበከ ሰዎች እያፌዙ የሰው ልጅ በክብሩ በሚገለጽበት ጊዜ የሚጠፉ እንዳሉ ሁሉ እንደዚሁ በኖህ ዘመን እንደሆነ በሰው ልጅ መምጣት ጊዜ ይሆናል። ስለዚህ በጥፋት ጊዜ ለመዳን እምነት ዋነኛ ምክንያቱ ለሆነለት ለኖህ እንደተማረን እንደዚሁ እኛም ከጥፋት ለመዳን መታመኛችን የሆነውን አምላካችንን እንድናምንበት ሁላችንንም እግዚአብሔር በጸጋው ይርዳን። እንጸልይ። እግዚአብሔር አባት አንተ ታማኝ አምላክ ነ፣ አንተ ጻደቅ አምላክ ነ፣ አንተ እውነተኛ አምላክ ነ፣ ለሁሉም እንደ ሥራው ልትከፍል በክብር ትገለጻለህ። ኖህ በእምነት መርከብን አዘጋጅቶ እሱንና ቤተሰቡን እንዳዳነ እግዚአብሔር አባታችን፣ እኛም ሌሎችንም ለማዳን በእምነት ወደ እውነተኛው መርከባችን ወደ ክርስቶስ እንድንገባ አንተ እርዳን ከሚጠፋው ጋር እንዳንጠፋ፣ ከሚለወጠው ጋር አብረን እንዳንለወጥ፣ ከሚሻረው ጋር አብረን እንዳንሻር፣ ዛሬ ጊዜ ሳለን በጽድቅ በእምነት አካሄዳችንን ካንተ ጋር እንድናደርግ፣ ክፉዎች በበዙበት፣ ዘባቾች በበዙበት፣ አመፀኞች በበዙበት ምድር ውስጥ በጽድቅ መርጠንና አውቀን ፈቅደን አካሄዳችንን ካንተ ጋር እንድናደርግ ጸጋ ያግዘን። ስለምትረዳንም እናመሰግናለን። በክርስቶስ ኢየሱስ ስም አሜን። ስለነበረን ጊዜ ቅዱስ አምላክ የተመሰገነ ይሁን። በቀን ሶስት እስክንገናኝ ድረስ የእግዚአብሔር ቸርነትና ጥበቃ በያላችሁበት ከእናንተ ጋር ይሁን። ተባረኩ። ቃሌ ቃሌ